በርባን ማለት እያንዳንዳችንን ክርስቶስ ታስሮ ያስፈታው ሁላችንንም ነው። ይህንን ቪዲዮ የሚያይ ሁሉ በርባን እኔ ነኝ ሊል ይገባል። ምክንያቱም በርባንን ነፃ ያወጣው የክርስቶስ መታሰር ነው። በርባንን ከግርፋት ያዳነው የክርስቶስ መገረፍ ነው። ስለኛ መዳን መከራን የተቀበለ ስለኛ ሕይወት ሞትን የተሸከመ በእውነት ህማማችንን ተሸክሟል፣ ደወያችንን ተቀብሏል የተባለለት መድኃኒታችን፣ ኢየሱስ ክርስቶስ ሲሆን በክርስቶስ መከራ ነፃ የወጣ ነው በርባኖች ደግሞ ሁላችንም በአይሁድ መንደር ሴር የቤቱ ቅናት በላኝ ኢየሱስ የሚሉትን ስሙን አትጥራ ብሎኝ እምቢ ብያለው። ያለ ፍቅሩ አልምላለስም ያበራልኝ የታየኛል እኔ የምኖርበት ተስፋ እርሱ ነው እረፍቴ። የምኖርበት ተስፋ እርሱ ነው እረፍቴ። ያለ ጌታ ብኖርማ እንዴት ሆናለሁ? ስለ ስሙ ብንከፍል ነፍሴ ልስታ አለው

የልውም ነበር አማካሪ ዘመት ቸር አገልጋይ ማነ? ለንጉስ የታመነ መክሊቱን ያልከበረ አትርፎ የከበረ ቸር አገልጋይ ማነ? ለንጉስ የታመነ መክሊቱን ያልቀበረ አትርፎ ያከበረ ረጁ ፍጥረታ የታደሱ ብሽ አሁን በምን በምን እንመስልሻለን? እጽብ ድንቅ ያልን እናወድስሻለ። አሁን በምን በምን እንመስልሻለን እጹብ ድንቅ እያልን እናወድስሻል። በዕለተ አርብ ክርስቶስን ከተሳደቡ ሰዎች ሁሉ እኔ በጣም የሚገርሙኝ መንገድ አላፊዎች ናቸው። መንገድ አላፊዎች ማለት ኢየሩሳሌም ለገበያ መጥተው ዕቃ ገዝተው ሲወጡ ሰው ሁሉ ሲሰድበው ሲያዩ በማያውቁት ታሪክ ማለት ነው፣ ተሳድበው ወደ አገራቸው ይሄዳሉ። እነዚህ ሰዎች ክርስቶስ በምን ወንጀል እንደተያዘ በምን ምክንያት እንደተሰቀለ ምን አይነት ሰው እንደሆነ የሚያውቁት ነገር የለም። ግን ሰው ሁሉ ከሰደበው መቼ ስድብ ቢገባው ነው ብለው ስድብ አዋጥተው እርግማን ጨምረው ራሳቸው ላይ ወደ ሃገራቸው ይሄዱ። እነዚህ ሰዎች በእውነት ለመናገር ምንም በማያውቁ ጉዳይ ላይ ሰውን የሚሳደቡ ሰዎችን ይመስላሉ። በተለይ በሶሻል ሚዲያ ዘመን ሆነን ስናያቸው እነዚህን ሰዎች የምንመስል ሰዎች ብዙ ሳንሆን አንቀር። በማናውቀው ጉዳይ የሆነ ሰው ተሰደበ ብለን ካሰብን ስድብ እናዋጣለን። ማጣራት ራሱ ያስፈልገን ምናልባትም በዕለተ ዓርብ ብንኖር ኖሮ ከነዚህ ሰዎች ጋር እንደመር ነበር። ብዙ ሰው የሰደበው ሰው ብዙ ሰው የነቀፈው ሰው ምናልባት ንጹሕ ሊሆን ይችላል። ለክርስቶስ በማናውቀው ጉዳይ ተሳድበን እርግማን በራሳችን መጨመር የለብንም። ስለዚህ በየትኛውም ሶሻል ሚዲያ ፕላትፎርም በየትኛውም አጋጣሚ ሰዎች ዱላ ሲወርድባቸው፣ ቀን ሲጎልባቸው አይተን ተደርበን የምንሳደብ ከሆነ በዕለተ ዓርብ ጌታን በማያውቁት የሰደቡትን ሰዎች እንመስላለን። ምናልባት ዝም ማለትም ሳይሻል አይቀርም አልፎ አልፎ

ያንተ ሆነ በሁሉ ትጸናለ። አንተ ግን ያንተ ሆነ በሁሉ ትጸናለ። ምስጋና በመቅደሴ ውዳሴ በማደሪያ ምስጋና እስቲ ዋዋይ ዛሬ ልምጣ በሌሊት ልምጣ ንስማ በጽም ሆነ ልምጣ በሌሊት ልምጣ ንስማ በጽም ሆነ አንድ ቀን እመጣለሁና ልምጣ በለሊት ልምጣ ንስማ በጽም ሆነ ልምጣ በለሊት ልምጣ ንስማ በጽም ሆነ አንድ ቀን ተመስቀልና ወርድህ እመጣለሁና አንድ ሆናለሁና ጤና ናት።